አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ቤተሰብ ሰላም ናቸው? አማን ናችሁ ወይ? አልሀምድሊላሂ ረላለ እኛ ጋ አማን ነው፣ ሰላም ነው። ዱዓ አድርጉልን። እኛ ጋ ዝላም ዝላም፣ ጎርፍ ብትሉ ሊወስደን ነው። ይኸው እንደዚህ ክድ እንሽፍን ብለን መተናል። አላችሁ እንደት ነው? አማን ነው፣ ሰላም ነው። አልሀምድሊላሂ እኛ ጋ ሁሉ ነገር አማን ነው፣ ሰላም ነው። ያው ዘና ፈታ እያልን ነው በቃ እንደዚህ ነው። በቃ አረብ ሀገር ማለት እንደዚህ ነው። እንደዚህ መኖር ደግ ብለዋል። ብቻ መኖር ደግ። አለፈ ለሞተው ሰው አለፈው ለሞተው ሰው። በህይወት ያለ ሰው ብዙ ነገር ያያል። እኛ ጋር በቃ የው ከመሸ በኋላ ዝላም ነሽ ብርድ ነሽ መታና መጣናየው አተተተተ እያደረገን ነው እና አማን ነው አይደል? እናንተ እዝጋ እንዴት ነው? እኛ ጋር በቃ ብርድ በብርድ አደረገን። ኑ እኛ ጋር ተሳፍራችሁ። እሺ አላይን ነው። ኑ ተሳፍራችሁ፣ እኛ ጋር ችግር የለብንም። ሞቅ ደመቅ ብለን እንቀበላለን እላችኋለሁ። ብርድ ቢላችሁ ብርድ መሰላችሁ፣ እንደ በርበሬ የሚያቃጥል።

ላይፍ ላይ ስገባ እየመለሰኝ ነው። ለምን እንደሆነ አላቅም፣ አላወቅኩበትም። ይሁን ብቻ አላቅም፣ እውቀቱ ብዙም የለኝም። በቃ እንግሊዝኛ አለማወቄ ወደ ኋላ እየጎተተኝ ነው እላችኋለሁ። እኔ ላይቭ ላይ ገባለሁ ብዬ ስሞክረው ግን ሰብስክራይብ ትንሽ ነው፣ ትንሽ ሲሆን አያስገባም እንዴ? እስኪ ንገሩኝ። አያስገባም ወይ? ትንሽ ሲሆን ስብስክራቢ ትንሽ ናት። አንድ መቶ ናት መሰለኝ። በቃ መቶ ቤት ነው የሚገናው ማለት ነው። ግን ላይፍ ላይ ለምን እንደሆነ እኔ እንጃ። ያን ብዛቱ ሰው ከአምሳ በላይ ከሆናችሁ ያስገባል። እስከ አምሳ ባለው ስብስክራይቭ ካላችሁ እንትን ላይፍ ላይ መግባት ትችላላችሁ የተባለ ነው። እኔ ደግሞ ለምን እንደሆነ አላቅም አላወኩበትም ይሁን ብቻ አላህ አለም እጀምረዋለሁ፣ ያስተወኛል፣ እጀምረዋለሁ፣ ያስተወኛል። ጭራሽ እንትን አይልም ራሱ። የሆነ ነገር አምጥቶ አምጥቶ ኤክስ እለኛል፣ የሆነ ነገር አምጥቶ አምጥቶ ኤክስ እለኛል። በቃ እኔም ተናድጄ አሁን ዝም ብዬ፣ እስኪ እንታቁ ልጆች ካለ እስኪ አንድ ጊዜ ወይ ቪዲዮ ስሩልኝ እሺ፣ ቪዲዮ ስሩልኝና ከዛ በኋላ እኔም ደግሞ እሞክረዋለሁ እላቸዋለሁ። ምንም ነገር አላቅም። የሚያግዘኝ ሰው የለም። እኔ ራሴ በራሴ ነው መፍላ ሰምበት እንግሊዝ ደግሞ እውቀቱ ብዙም የለኝም። እንደ ቁንጣ አጥሮኛል። በቃ ዘንብሎ እቸፋቸፋለሁ ማለት ነው እና ድዋ አድርጉልኝ እስኪ። አላህ ጋር ያርግልሽ፣ ሰብስክራይብሽንም አላህ ያሳድግልሽ ብላችሁ ድዋ አድርጉልኝ እቅርታ ምንም ማድረግ አይቻልም። የዝላም ብዛት ሽታ መጥቶ እኮ ነው ድምጼን እንደዚህ ጎረረን ጎረረን ያርገብኛል። እሺ ዱዓችሁ እንዳትረሱ። ለማንኛውም ጎርፍ እንዳይወስደን ዱዓ አደርጉልን አድርጉልን ሐቢበቶቼ ጎርፍ እንዳይወስደን ዱዓ አድርጉልን። እኛ ጋር በጣም ነው እንትን ብለዋል እና እስኪ አሁን የምላችሁ ነገር እንዳትረሱ፣ እንዳትራሱ ልጆች አሳውቁኝ ወይ እንትን ነው፣ ግዴታ ነው። አንድ ሺ ሰብስክራይፍ ማረግ እንት ማለት አለብኝ መግባት አለብኝ። ኬት ምጣ ደግሞ ሰው አሳዘነው። የራሱ ነገር አይደለም። በመዳብ ቤት ነው የመዳም ዋይፋይፍ ነው። ምን ችግር አለው? አንዳንዴ በቃ ሰብስክራይፍ ብታረጉ አይከፈልበት አይቃነስበት ከእናንተ። በቃ እስኪ ጥሩ ሁኑ፣ ደግ ሁኑ። ሰላ ለእናንተም ደግሞ ጥሩ ይሆንላችኋል፣ ደግ ይሆንላችኋል። እሺ። እና ኢንሻአላ እንትን የምታውቁ ልጆች አሳውቁኝ፣ ዝም እንዳትሉ። ላይፍ ላይ ለመግባት ሞክረዋለሁ፣ ግን እኔ እንጃ በስልክም ይሁን የእውቀት ምጥረት ይሁን ብቻ አላህ አለም። እኔ ከእውነቴ ነው እንትን አላለኝ። ወላይ ብዙ ጊዜ ሞክሬዋለሁ፣ አልሳካም ብሎኛል። እና ኢንሻአላ እስኪ ያኔ አገባቡን ይመቱልኛል ግን መሀል ላይ ገብቶ ለምን ብቻ እንደሚጠፋ አላቅ። እንደዚህ እንትን እያልኩት መሀል ላይ ገብቶ ነው በቃ ብሎ ዝም ለምን እንደሆነ አላቅለትም እና እንሻላ ስልኬ ሰምሲንግ ስለሆነ ይሆን አላቅ። እስኪ እናንተ በአይፎን ነው እንደሚሰሩት። የኔ የኔ ሰምሲንግ ናት። የእናንተ ምናልባት ላይ በሰምሲንግ ነው እንደሚሰራ በአይፎን ነው የሚሰራ። እስኪ ለማንኛውም አጣርታችሁ ነጥራችሁ በጥራችሁ ንገሩኝ፣ እላችኋለሁ ውዶቼ ማሮቼ፣ አቢበቶቼ። ድዋ አድርጎልን እንሻላ፣ ያ ረቢ ከሰው ቤት ከሰው ፊት መቆም አላ ነጃ አውጥቶ ለሀገራችን እስከሚያበቃን ድረስ ሁላችን ነው። እዚህ ሀገር ዝም ብሎ ወላ አይከብዳል፣ ስብናላ ኢትዮጵያ ቤት ብንሆን ወላይ ብዙ ነገር ይቀረጻል። እኔ ስንት ጊዜ ሆነኛል። አሁን ግን ወላይ ምንም አላደገም አደገም ሰብስክራይብ የለም የለም የለም ማለት ይቻላል። አሁን ቢያንስ ሶስት ወር ይሻለው ዩቱብ ከጀመርኩኝ ማለት ነው። ሶስት ግን ያኔ ዝም ብዬ እንጂ ያኔ ስደት የሰው ሀገር ስትሆኑ ያኔ ምንም ነገር ወላሂ ለመቅረጽ አይመችም። ምትቀርጹት ነገር የለም። አሁን ኢትዮጵያ ያላችሁ ወላይ ታድለዋል። ብዙ ነገር ከቤተሰቡ ምኑንም ምኑንም ነገር ቀርጸው ይለቃሉ። እኛ ደግሞ ምኑን ቀርጸን እንለቀቅ ያለችውች ክላስነት የኔን ፊት ምታክል ከኋላዬ ያለው የውድ እንትን ነው፣ ለውሽቅ ነው ያሰላም። ምኑን ከምኑን አድርገን እንትን እንበላው እና እንሻላ ያን ቻናሉ እንዳይዘጋ በቃ ዝም ብለን ቸፍቸፍ ፍልበታለው። ድዋ አድርጉልኝ። እናንተም ደግሞ ላይክ አርጎ ላይክ ካረጋችሁ ሰብስክራይብ ካረጋችሁ ላይክ ካረጋችሁ፣ በተለይ ሰውንትን ቫይራል እንዲወጣ ማለት ነው። ሼር ማድርጉልኝ ዝም እንዳትሉኝ አደራችሁን፣ ተባበሩኝ እላችኋለሁ። ሁላችንም ደባላህ ደግሞ ኢንሻላ ያሰብነው ነገር ያቅድ ነው። አላ ያሳቅቶልን ለሀገራችን እስከሚያበቃን ድረስ ሁላችንም በየባለነበት በድዋ መበርታት ነው እላችኋለሁ። እንደዚህ ነው። በቃ ቪዲዮም ሲቀረጽ ምንም ይመጣሉ፣ ያርፉም። ስራ ጨረስኩ ይባላል። የአረቤ ስራ አያልቅም። አውዝ ብለኝ ሸይጣን ረጅም ነው። እያዳመጥኩ ነው አሉ ጨረስኩ፣ ወደ ክላስ ገብቻለሁ ግን እያሉ ነው። ትምህርት ደግሞ ሲዘጋ መከራ ነው ወላሂ። በጣም ደስታ ነው ደሞ ትምህርት ሲዘጋ አይተኙም በጣም ነው እንትን ሚሉት ስንት ሰዓት እንደሚተኙላቸው እንደሚተኙላችሁ ብቻ አላውቅም። አሁን ራሱ እኔ ጨረስኩኝ ጨረስኩኝ ብዬ ወደ ክላስ ይገባለሁ፣ እነሱ ግን አሉ። ግን ድምጼን ደግሞ ዝቅ አደረኩት፣ ለሱ ነው። ድምጼን ከፍ ካደረኩት ብስሚላ መተው እንዳለ እንትን እላሉ። አንዳንድ ነገር ነው የሚያዙት ይበላሉ። የት እንደሚሄድባቸው አላውቅም። መልሰው ራቱ ስትተነሳ ሲባል ሌላ ነገር ያዛሉ። እና ድምፅን ዝቅ አድርጌ ምላወራ መላወራ ለሱ ነው፣ እላችኋለሁ። ያሻለ ብርድ እኮ ነው። እሺ ለሱ ነው። እና በየ ያለንበት በድዋ አብር እንበረታታ። አበረታቱኝ፣ ደግፉኝ፣ ዝም እንዳትሉ፣ እላችኋለሁ። ሰብስክራይብ፣ ሰብስክራይብ፣ ላይክ አርጉልኝ፣ ሼር አድርጉልኝ፣ እላችኋለሁ። እና በተረፈ ሰላም ሆኑልኝ።